ጠቋር ከእናቶ ከአባት የመጣ አብረን ያደከው የለም። አብረን ያደከው ጠቋሩ ተልኬን ነው ነው ነው ተገስተን ነው ተልኬ ነው። ጠቋሩ ምን አጋተ ብለ ሰው እንዲሸሻ እሷ ሰው እንድትሸሽ ቂበር የበስን እንኳን እንዳት በላ ጋር አደርግና ሶስተኛ አመቷን ይዛለች። ሰርታ እንዳት በላ አድርገናል። ትደግሳለች፣ ህዝብ ታበላለች፣ ካንተ በላለች። ቀና ነው ቀና ነው ግንባሩ ላይ ምን ችግር። ማብላት ያስቀናል እንዴ? ሁሉ ሰው ይወዳታል። ብር ታስገባለች ቤተክርስቲያን። ለምን ቅጥልናልና ቅጥልናን ለምን ትንከራተት? ምቀኝነት ነው። አሁን መቀጣቃ ተቃጣን፣ እየበላን ተቃጣን። እናንታ ታበሉም እንዴ? አና የምትመቀኝ፣ አናበላም፣ አናበላም። ለምን እናበላለን? አናረግማ፣ ስራችን አይደለም፣ ስራችን አይደለም። እናንተ መብላት እንጂ ማብላት አታውቁም፣ አናውቅም። ምቀኝነት ስራችሁ በቃ ይሄ ነው። ግንባር ላይ ቁጭ፣ ትንሽ ስራ ላይ ስራ ብላ ወጣች፣ ወጣች ገዳም ቀና ዞር አታለን እንከራታታለን። አሁን ተዳክማለች። ወይኔ እግሬ ተቃጥል ይላል፣ ወይኔ ወገቤ ተቃጥል ይላል። በአቴ ነው የምንወጣው ትላለች። እንደ ቀልድ አስራ ሁለት አመት አሁን ተግልዬ ትሄዳለች። ስድስት ትንሽ በአቴ ነጣው ለምንድን ነው ትላለች። ለምን አሁንም ገና ነው ነው ላጠፋት ወደ መናፍቅ የሚበዛበት በቃ፣ ወደ መናፍቅ አዎ፣ መናፍቅ ብቻ ነው። ቤት ፍለጋውን ዛል ይድር ነው በቃ መናፍቅም ግ አደጋ ትፈልጋለ። እሺ ካለች እንፈልገዋለን እኛ። እሷ እሷ ግን ሟርት ናት። ይፈልፈላናት ይፈልፈላናት። ሰይጣን በከባዱ ምን ያህል እንደሚፈትን ሰው እንደማይመልጥ ማሳያ ነው ትልቁ ነገር። መኖክሴ ብንሆን ቄስ ብንሆን ዲያቆን ብንሆን ምዕመን ብንሆን ሰይጣን በሁሉም ዘርፍ እንደየአቅማችን እንደየችሎታችን እንዳለንበት ደረጃ ይፈትነናል። አገልጋዮች በደንብ የሚፈትናቸው ሰይጣን አለን በደንብ ጌታችን ኢየሱስ ክርስቶስ ሰይጣን እንደ ስንዴ ሊያበጥራችሁ ተመኘ እናንተ እኔ ግን ስለ እናንተ ማለድኩ ስለ እናንተ ፈረድኩ ብሎ ሐዋርያት የነገራቸው ሐዋርያትን በብዙ ፈተና ከነሱ ከጌታ እንዲለዩ የፈተናቸው ሰይጣን እንደነበረ ነው የነገራቸው። አስራ አንዱም ቢያጣ ሰይጣን በይሁዳ ልብ ገባና ራሱ ጌታን አሸጠው በሰላሳ ብር። አያችሁ? ምን ያህል ሰይጣን አገልጋዮችን እንደሚፈትን ለምን? አገልጋዮችን ሰይጣን ፈትኖ የያዘ ማለት ቤተ ክርስቲያን ያዘ ማለት ነው። አገልጋዮችን አሰረ ማለት ምእመናንን አሰረ ማለት ነው። ስለዚህ ከምእመናን በላይ ካህናት አገልጋዮች በብዙ አይነት ፈተና በሰይጣን ይፈተናሉ። ትልቁ ነገር ባካችሁ አገልጋዮች ጸልዩ፣ ስገዱ ስግደት ነው እንዲህ አይነት መንፈስን ማሸነፍ የሚቻለው። የሰይጣንን ፈተና ማሸነፍ የሚቻለው ዝም ብሎ በትቢት በመመጻደቅ እኔ ኮ መስቀል ይዤ ማስቅ ምቀድስ ነኝ እኔ ኮ ማገለግል ነኝ እኔ ኮ ምሰብክ ነኝ ብሮ እኔ ምዘምን ነኝ ብሮ መናገር ሳይሆን፣ መስገድ፣ መንበርከክ በእግዚአብሔር ፊት ራስን ዝቅ ማድርግ፣ በትዕትና ዝቅ ማለት ያስፈልጋል። መቁጠራውን መጠቀም ያስፈልጋል። ሰይጣን ካልቀጠቀጡት ይቀጠቅጣል። ካልቀጠቀጥነው መንፈስ እኛን ይቀጠቅጠናል። መቁጠሪያውን አንሱ ምእመኑ ብቻ ሲሆን፣ ካህናትም አንሱ መቁጠሪያውን፣ ዲያቆናቱ አገልጋዮች አንሱ፣ ቀጥቅጡ። የሚፈትነን ሰይጣን በጣም ከባድ ነው። ፈተና አለ። መነጋገርም እኳ አያስፈልግም። ሁላችንም ራሳችን መመልከት ነው ምን አይነት ፈተና ውስጥ እንዳለን። እንዳናገለግል፣ እንዳናስተምር፣ እንዳንንቀሳቀስ እዛውንም የሚመተትብን እዛ ይመተቱብናል። ደና ከወላጅ የመጣው ዛዋ አለ አይነ ጥላው አለ። በቃ በዚህ ውስጥ በመከራ ነው አገልግሎት የሚካናወነ በመከራ ከዛ ዘው ቤተ መቅደስ ውስጥ ነው ግጭት፣ በጥብጥ፣ ፍቅር የለም ቤተ ክርስቲያን ውስጥ ገምን ፍቅርን ያጥፍቷል። አላ አብሮ ገብቶ መቃብሩ ሲታደራ የመቃብሩ መንፈስ ይዋጋ ይገባል። በቃ እንዲ ነው ለትምህርት እየተባረ ይገባል። ከዛም መከራ ነው። ጸጋ የለ፣ ሞገስ የለ፣ እንዳገልገ እንኳን በጸጋ መታየት መገለጥ በግርማ ሞገስ ማገልገል የለም። በቃ ባዶ፣ ሁሉም ዝም፣ ሁሉም ግራ ገብቶታል። ለምን ሰይጣን በቀላሉ አገልጋዩን ይዟል? አገልጋዩ አይዋጋም፣ አይታገልም፣ አይጋደልም። መመጻደቅ ነው ያለው። እኔ እኮ የሰንበት ተማሪ ነኝ፣ እኔ እኮ ዲያቆን፣ እኔ ቄስ ነኝ፣ መነኩሴ ነኝ። እንዴ ሰይጣን ይጋግበኛል? ትንሽ ቆይቶ ሰይጣን የለም እኮ አሜሪካ ብትሄዱ፣ ኧረ አባት የባኮትን እስኪ እንደው ብራችሁ ጠጋ ብራችሁ፣ ኧረ ዐይነ ጥላ ፈተነኝ አጨንቀኛ አረ መንፈስ ነው ስት አይ ሳይኮሎጂ ነው መንፈስ የሚባል የለም ይውላቸዋል። ይህ እኮ የቤተክርስቲያን አገልጋዮች የሚናገሩ ንግግር በጣም ያሳዝናል። ጭንቀት ነው ይልሃል። መጽሐፍ ቅዱሱን የያዘው ጭንቀት ነው አያቆማ አስረ መንፈስ ትቶታን ረስቶታን ወይውን ብሮ እየሸፈነው ነው ያለው። እንዲህ ያረ ታናናሽ አገልጋዮቹን እንደዛው ያሳድጋል። ከዛ በቃ እነሱም ሲያድጉ አይ መንፈስ የለም ይላሉ። ጭው ትውልድር ያለው አገልጋዩማ በጣም ያስፈራል። በመንፈስ ቅዱስ ሳይሆን በመንፈስ የሚያገለግል ነው የሚበዛ ወደፊትማ በዚሁ ከቀጠርን። ስለዚህ አገልጋዮች ንቁ፣ እንንቃ፣ መዳን ያስፈልጋል። ከዳንን ነው ክርስቶስ ማየት የምንችለው። ከዳንን ነው መጽደቅ የምንችለው። ከዳንን ነው አገልግሎታችን ፍሬ የሚያገኘው ፍሬ የምናፈረው። አጠቃሪ ውስጡስ ስንት ያለው ብዙ ነው። መተት ብዙ ነው። ብዙ ነን። አትናገሩ ተምና አትገለጡ ተብልናል። ብዙ መተቶች አሉ። አይደረግም በኔ ላይ እላለች። ወን እንትን እንትን፣ ድንጋይ ሽበት እየተፋቀ በብጫ ተደርጎ ይረጫበታል። ግብር ቤት ሲጥል እሱን እየረገጠ ያድራት። ዋን ነው የምታዩ የለኔ እላለች። ፋራ ለምን ጠቋን እንደተላቀ ታውቃላችሁ? አሁን ጠቋን የተላከባቸው እሳቸው ላይ ጠቋን የያዛቸው ጠቋር ትልቁ የሚይዝ መንፈስ አገልጋይን ጠቋር ነው ለምን አገልጋይን መዋጋት የሚችል አቅም ያለው ጠቋር ነው ይሄ የጠቋር መንፈስ በጣም ተመሳሳይ ነው በጣም ተመሳስሎ የሚያጠቃ ማገር ነው የሚያመጻድቅ ትዕቢት የሚያሲዝ አብሮ ቤተ ክርስቲያን የሚገባ ነው ይሄ የጠቋር መንፈስ ማለት ውጭ አይቀመጥ አብሮን ውስጥ ያለው ይሄ የጠቋር መንፈስ አገልጋዮች አገልጋይ መስሮ የሚቀመጥ ሰባኪ ዘማሪ ቀዳሽ ዘም አገልጋይ የሚመስል ይሄ የጠቋር መንፈስ ነው ተቃዋሚ መንፈስ ክርስቶስን የሚታገል ማለት ነው። ክርስቶስን የሚታገል መንፈስ የጨለማ መንፈስ የማያጾም፣ ዝም ብሎ ብቻ ላንቃ እስኪሰነጠቅ በቃ አገልግሎ መውጣትን ብቻ እንድናስብ ነው የሚያደርገው። እምነት እንዳይኖር ያደርጋል። በቃ ተመሳስሎ የሚኖር መንፈስ ነው። ተቃዋሚ መንፈስ ሰው ሲጠመቅ ይቃውማል፣ ሰው ሲጸል ይቃውማል፣ ሰው ሲሰግድ ይቃወማል። በቃ የተቃዋሚ መንፈስ ነው። እርስ በእርስ አያስማማም። አገልጋይ ለአገልጋይ አያስማማም። በቃ እንደዚሁ እንድንኖር የሚያደርግ ነው። ጠቋር መንፈስ ትልቁ አገልጋይ ያለ መንፈስ የሚላክ እያየ አገልጋይ ልክ በቃ ልክ ክነስ ሲቀበር የሚገባ መንፈስ ነው። ጠቋር የሚባል መንፈስ ከባድ የሆነ መንፈስ ነው። ይህ መንፈስ ነው በመቁጠራና በስግደት ነው የሚሸነፈው። ጸሎቱንማ ተለማምዷል አገልጋይ። ትልቁ ችግሩ አለመስገዱና አለመቀጥቀጡ ነው። ሲሰገድና ሲቀጠቀጥ ነው ይህ መንፈስ የሚወጣው። ተንበከክ ተንበከክ ተንበከክ አሁን። ብዙ ቄስ ነበርኩ፣ ዲያቆን ነበርኩ፣ አሁን ግን ጴንጤውኝ ያገው መናፍቆኝ ያገው በቃ ምናምን እያገ የሚክደው እኮ ጠቋር ስላለበት ነው። ሄዶ ቢክድም ሄዶ ስለካደገ እዛ ውስጥ ሆኖ የሚክዳል። እግዚአብሔር የለም ይላል። ዝም ብሎ ግብሱን ይረብሳ እንጂ የለም ስለለበስን አደገም። ይህ አደገም። የእኛ እኮ ማንነት የቆቡ ቀሚሱም አይደለም። የእኛ ማንነት የሚለካው በልባችን ባለው እምነት ነው። የልባችን እምነት ምንድን ነው የሚለውን ራሳችን ግምግም። ምንድን ነው የምናምነው? ሰው ነጠላስ ገብሶ ስለሄደ ቤተ ክርስቲያን ቀሚስ ለብሶ ስለአገለግል አይደለም። ምንድን ነው የሚያምነው? ምንድነው የሚከተረው? ምንድን ነው ነው? እንደዛ ቢሆንማ በዳንን ነበረ። ዛር ባር ተላለፍብን ነበር። ወላጆቻችን እኮ ቤተ ክርስቲያን ታቦቱን ያነግሱና ቤት ደግሞ ገብቶ ጠቋር የአባቴ እናቴ አምላክ ይዋሉ። እውነተኛው አምልኮታቸው ያ ነው፣ ያ የልብ እምነት ነው። ብዙ ሰው ውስጡ መተት ይወዳል፣ መስተፋቀር ይወዳል። ቆይ እምቢ አለችኝ ይሳቃለ ከሬ በታች ነው ማደርጋ ትሮ መስተፋቀር ይሰራባታል። ብዙ ሰው ለገበያ ረድ፣ ለእውቀት፣ ለግርማ ሞገስ ሮ አስገብቷል። ይሄ ግን ችግር ነው ያመጣው። በትውልድ ውስጥ መድቀቅ፣ ባዶነት፣ ግራ መጋባት፣ ጭንቀት ነው የሚያመጣው። መንፈስ መዋረስ ይህንን ነው የሚያመጣው። በቃ ባዶ፣ እምነት አልባ። እግዚአብሔር ይማረን። እሽ። ተዘጋጅ ተዘጋጅ፣ ተዘጋጅ፣ ተዘጋጅ። በመቁጠሪያ ትቀጠቅጣለች፣ ትቀጠቅጣለች። አዎ፣ በእሱ ነው የተቃጠልከው። አዎ፣ ትቀጠቅጠና ለውጭ ነው መጠበቃት። አንተ እንደምትፈትና ታውቃለች፣ ትቀጠቅጣለች። አዎ፣ ታውቃለች። ተዘጋጁ። በቅድስት ስላሴ ስም በኢየሱስ ክርስቶስ ስም ኃይልና ስልጣን እኔ ጠቋር እኔ መተት እኔ አበጋንክርትአአንክብት እኔ ቡዳ እኔ አይነ ጥላ ወደ ሲኦል እንገባለን። በቅድስት ድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ እንጦንስ በቅዱስ መቃርስ በአቡነ ተክለ ሃይማኖት ሁለተኛ አንደርስባትም። ለቀናት ወደ ሲኦል እንገባለን። ጤናዋን ለቀናት፣ አይምሮዋን ለቀናት፣ ዘመኗን ለቀናት፣ መንኩስናዋን ለቀናት ሦስት ጊዜ ጩኑ ወደ ውጦ እግዚአብሔር ይገስጻችሁ። ጌታችን ኢየሱስ ክርስቶስ ይገስጻችሁ። በረከተ አባ እንጦስ ወመቃርስ ይደር በላይ ደኪ እግዚአብሔር ይፍታ እንደምናሉ አሉ። ተነሱ ተነሱ። ደህና ኖት? እንዴት ምስግን አለው። ፈተናው እንዴት ነው? ቆንጆ ነው። ምንኩስና በራሱ የፈተና ህይወት ነው። በዛሬ ደግሞ ሰይጣን ሲፈትን ምን ይመስላል? እንዴት ነው

ስራ ባገኝ አሰራኝም። ድሮ የሚረዱኝ እንኳን እንድረዱ አልተደረገም። አንድ ልጅ ብቻ ነው የከፍለ እየከፍለ ነበር ብሎ ቤት ከሰጡኝ ሶስት ወር ነው። አሁን ቤት ፍለጋ ብቻ ወደ ደቡብ ወደዛ ሰው ሸሸኛል እኔ ሰው በቃ ሰው እንዲሸሾት የተደረገው ከቤተ ክርስቲያን እንዲርቁ የተደረገው አባቴን እንዴት ሆኜ እንደለቀቁ አላውቅም። መስራት ሁለት ዓመት ያገለገልኩ ቤቴ ነው እንዴት ሆኜ እንደ አጣው አላውቅም። አይዞት በርቱ፣ እሺ ጽኑ፣ እሺ ይጸልዩ፣ ሀገርም የእኛም ይጸልዩልን፣ እሺ ማዊ። እግዚአብሔር ከእርሶ ጋር ይሁን፣ መድኃኒዓለም ከእርሶ ጋር ይሁን። እሺ እናቴ፣ እሺ አስቀምጧቸው።